የወላይታ ሶዶ ዩኒቨርሲቲ የህግ ትምህርት ክፍል ዲን የሆኑት ዶክተር ቅዱስ መስቀሌ እንዳሉት ዳኞችና አቃቤ ህጎች በተለያዩ ጊዜያት ከሚወጡ ህጎች ጋር መተዋወቅና ግንዛቤ ማዳበር አለባቸው። አሁን ላይ ለሀገሪቱ ፈተና የሆነውን የሙስና ወንጀል ምርመራና ዜጎች ባልተገባ መንገድ ቅጣት እንዳይጣልባቸው እንዲሁም በአጠፋው አካል በተገቢው መንገድ ምርመራ ተደርጎ ችሎት ተከናውኖ ውሳኔ እንዲሰጥበት ለማስቻል ስልጠናው ወሳኝነት እንዳለው ዶክተር ቅዱስ አብራርተዋል። ተጠጣሪ ይኖራል። የፍትህ አካላት አቃቢያነ ህግ መንግስት ወክሎ የሚከራከሩ፣ ፍርድ ቤቶች ደግሞ እነዚህን አካላት ሁለቱን ባላንስ በማድረግ ዜጎች ባልተገባ መንገድ ቅጣት እንዳይጣልባቸው በሌላ መንገድ ደግሞ ያጠፋ አካል ደግሞ በተገቢው መንገድ ምርመራ ተደርጎ ችሎት ተከናውነው ፍርድ ቤቱ በገለልተኝነት ውሳኔ እንዲወስኑ እና ለዜጎች ትምህርት ሰጪ እንዲሆኑ ለማስቻል ነው። የወላይታ ዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ ሙሉቀን ታደሰ በበኩላቸው የሙስና ወንጀል የቅጣት አወሳሰን በመመሪያ ቁጥር 3 ህዝባር 2017 ሰኔ 26 ቀን የጸደቀ ሲሆን ከሐምሌ 1 2017 ጀምሮ ተፈጻሚ እንዲደረግ መደረጉን ተናግረዋል። የቅጣት አወሳሰን መመሪያ ቁጥር 3 ህዝባር 2017 ሰኔ 26 ቀን 2017 ዓ ም የጸደቀ ሲሆን ተፈጻሚ መሆን የጀመረው ከሐምሌ 11 2017 ጀምሮ ነው። መመሪያው መሰረታዊ የቅጣት ግለሰባዊ መርህን የሚቀበልና የቅጣት የቅጣት መወሰኛ ቀመር የሚያስቀምጥ በመሆኑ ውሳኔዎች ተገማች፣ ወጥ እንዲሆኑ የሚያስችል ነው። የወላይታ ዞን ፍትህ መምሪያ ኃላፊ አቶ እንዳሸው አባተ እንዳሉት ስልጠናው በዋናነት የፍትህ አካላት አዳዲስ የሚወጡ ህጎችን እንዲያውቁ ግንዛቤ እንዲኖራቸው ያደርጋል። አዳዲስ የሚወጡ ህጎችን ለማስተዋወቅና ባለሙያዎች በዚህ ዙሪያ ግንዛቤ እንዲኖራቸው ማድረግ ነው። ስለዚህ ይሄን ግብ የዛሬ ስልጠና መጥቷል ብዬ ነው የማስበው። ከዛ ባሻገር አሁን የተሰጠውን ስልጠና ተግባራዊ ለማድረግ ቁርጠኝነት የሚፈልገው ዲስፕሊን ወይንም ስነምግባር ነው የሚያስፈልገው። በተለይ ስልጠና እየተሰጠ ያለው ኢኮኖሚ ነክ በሆኑ ወንጀል ጉዳዮች ዙሪያ ትኩረት ባደረገ መልኩ ነው። ባለሙያዎች የተሰጠውን ስልጠና ተግባራዊ ለማድረግ ቁርጠኝነትና ስነ ምግባር ያስፈልጋል ያሉት ኃላፊው ስልጠናው በኢኮኖሚ ጉዳዮች ትኩረት ያደረገ መሆኑን አብራርተዋል። የወላይታ ዞን ከፍተኛ ፍርድ ቤት ዳኛ አቶ መሰለ መንግስቱ እንዳሉት ዳኞች ህጉን ጠንቅቀው የሚያውቁ ቢሆንም ስልጠናው ተጨማሪ እውቀትና ክህሎት የሚያስገኝ ነው። የወላይታ ዞን ከፍተኛ ፍርድ ቤት ዳኛ የሆኑት ወይዘሮ አዳነች አስፋው በበኩላቸው የሀገሪቱ ህገ መንግስት እንዳልተሻሻልና በነበረበት እንዳለ ገልጸው በተሻሻለው የጸረ ሙስና የቅጣት አወሳሰል ላይ ውሳኔ ለመስጠት ስልጠናው ማገዙን አብራርተዋል። ከዚህ ከቅጣት አወሳሰል መመሪያ ላይ ህግ የራሱ የሆነ ጸረ ሙስና ቅጣቱ ቅጣት ላይ ተሻሽሎ የመጣበት ሁኔታ አለ። ቀደም ሲል ቅጣት አወሳሰን መመሪያ ያልወጣም ነበር። አሁን ቅጣት አወሳሰን መመሪያ ወጥቶበታል። እሱ ላይ ገብተን ቅጣት አወሳሰን መመሪያ ላይ ውሳኔ መስጠት እንድንችል ወይ ቅጣትን ማኖር እንድንችል ይረዳናል ስልጠናው ነው። በወላይታ ዞን ፍትህ መምሪያ የሙስና ወንጀል ስራ ሂደት አስተባባሪ አቶ ጸጋው ስምዖን እንዳሉት በዞኑ በፍትህ አሰራር በርካታ ሪፎርሞች ቢኖሩም አንዳንድ ተግዳሮቶች እንዳሉ ጠቅሰው ስልጠናው ትልቅ አቅም እንደፈጠረላቸው ተናግረዋል።